ተናገር እኔ ምንም የማውቀው ነገር የለም ለራስ ያዘለኝ አሁን እንኳን ማዘን አይደለም ለምን ድብ እናት ከኔ እጅ ምታመልጥ መስሎ ነበር ተናገር ተናገር ተናገር ተናገር የሚያለችው ሰላም ውድ የሮሃማ ቤተሰብ እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ ብዛ በያላችሁበት እኔ ይመስገን ፈጣሪ ደህና ነኝ ለቤቴ አዲስ ናችሁ እንኳን በሰላም መጣችሁ ለቤቴ ቤቴን ሼር ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ እህት ሙስሊሞች ሰላም ብያችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። እንዲሁም ለምታበረታቱኝ በጣም ነው የማመሰግነው። በርቺ፣ በዚህ ቀጤ፣ ጎበዝ ለምትሉኝ ከልቤ ነው ምስጋናዬ። አሁንም ቡኔ እናንተ ብርታት የሚያስፈልገኛል። ሀሳብ ከስር አስቀምጡልኝ እንዲሁም ደግሞ በእርች ለምትሉት ከልቤ ነው ምስጋና አሁንም ቢሆን ሀሳባችሁ ድጋፋችሁ አይለየኝ እያልኩኝ እና እንዴት ነበር የእናቴ ድራማ በጣም ደስ የሚል ነበረ የእናቴ ድራማ በጣም ደስ ይላል ግን ናኦል ምንድን ነው ማለት እየሰራ ያለው ነገር ምንም ልገባኝ አልቻለም የሚያስተምረው ነገር እኔ እንጃ የሱኔ ነው። ገጸ ባህሪው እኔ እንጃ ምንም የሚያስተምር ነገር የለም። እሺ ፍቅረኛው ለእናቱ ብላ ራሷ እንደሚሸጥ ነው እየነገረን ከዛ የሱ እናት ሞተች እና ደግሞ አሁን እሱ ደግሞ ምንድነው የሚያደርገው ሌሎችን ደግሞ ሴቶችን እንደዚህ እየሸጠ ምን እያለ እኔ እንጀሱ ማንን ልበቀል ነው። ላማኛውም አሪፍ ነበረ ምንም አይልም ግን እና ኦል እናኦልም ቤዛም ማለት ቺ ማናት? እዛ ቤዛ የእንትና ፍቅረኛ የባርኮት እነሱ ሁለቱም ከመጡ በኋላ ድራማ በጣም ነው የሚያስጠላው። ቢሆንም ደግሞ አደይ ባለፈው ሳምንት ላይ እንትና ላይ ቆልፋበት ነበረ እና አሁን ላይ እና ደግሞ ንገረኝ ሊድ ያለችበት የት ነው ምናምን ስትል ነበረ። ከዛ ደግሞ እሱ በነግር ሻለሁ እያለችበት ቦታ ላሳይሽ ታመጫታለሽ ምናምን ብሎ አታሏት ከፈተ ማለት አታሏት አስከፈታት። ከዛ አደይንም አታሏት በዛውም አስከብቶ እንትና አለ እና እሱ ሀሳቡ ምንድነው ነው አዳይንና ሊዲያን ላረቡ ሰጥቶ እንትና፣ እህቱም ፍቅረኛው ሊያገኝ ነበር ሀሳቡ። ግን ያው ፍቅረኛው ደግሞ የእናዳይ ድል እንግዲህ ቆንጆ ነው። ፍቅረኛው ሞተች ተባለ። ከዛ በቃ እነሱ ወደ ቤት ስሸኘ ስሸኝ እንግዲህ ያው አደይ ታውቃላችሁ፣ አደይ መቼስ ማለት ክፉን በመልካም ነው እንጂ ክፉን በክፉ አይደለም እየምትመልሰው እና ቤት ከገቡ በኋላ ምን ካሉ እና ዴቪድም ደስ አለው፣ ባር ሁሉም ደስ አላቸው። በቃ ፍቅር ናት። አሁን ትንሻውን በሷ ላይ ነው ጫና ያው ፍቅር ምንም ደስ ያላት ነገር አይደለም። ምክንያቱ እሷ አብሶ አደይን እዚ እንዳትመለስ ነው ፍላጎቷ። ለምን ያው ዴቪ እንግዲህ የሚወዳት እሷን ነው። እሷ ፍቅር ደግሞ ዴቪን የራሷን ለማድረግ ነው ሀሳቧ። ግን ደግሞ ዴቪድ የሚወደው አደይን ነው። ያው የሚያፈቅዳት ማለት ነው ይህም ያሚሆን ቤት ውስጥ በጣም ደስ እስቲ ስቲ አደይና እንትና ሊዲያ ቤት በመመጣቸው ደስ ያለችው እስቲ ስቲ አስቀምጡልኝ፣ ከስር በኮመንት በጣም ደስ ነው ያለኝ። እና ቤት ከመጣ በኋላም ደግሞ አደይ ትንሽ ይቆይ ብላ ለነ ባለኮቴ ስት ስትናገር፣ አንቺ እንዴ ለወንጀለኛ ተባባሪ የምትሆኝ ምናም ብሎ ተቆጧት። ከዛ ዲብ እንዲ ወጣ ምናምን እየመታው ነበር እንደውጣ ምናምን ብሎ እንትን ያደረገው እና ወጣና ውል እቺ ደሞ ቤዛ የባርኮት ፍቅረኛ ዜችና፣ አንቺ ገላሽ ጣሽ ያመጣሽው ብር እንዴት እንደዚህ እንደዚህ ማለት እንደዚህ እንድትናገሪ ነው ያደረግሽ? ምናምን ብላት፣ ቤዛ ለማውራስ ስትል አደይ ደሞ በጥፊ መተቻ። እንደዚህ አይነት ስራ የሚሰራ ሰውም አደለውም ምናምን ብላ፣ በጣም ያው ቤዛ በነራችን ላይ የማይባል ቃል ነው። እንትና አደን እየሰደበቻል፣ አደ ደሞ በጥፍ ምናምን መታቻት እና አደም ጎብዛለች። ደስ የሚል ነበረ። ብቻ አላቅም። ድራማው ግን የሆነ ተማለ፣ ተወዛገበ፣ ተበጠበጠ። ለእንጀኒ ድራማው የሆነ እየተወዛገበ ነገር ነው። እንዴት እንደሰሩ ደግሞ በዚህኛው ዙር አላቅም እኔ ብቻም ብዙም በቃ ግማሽ ግማሽ ማለት ሀምሳ በአምሳ ነው። ደስም ብሎኛልም ደስም ያላለኝ ፓርት አለ። ምንድነው ደስ ያላለኝ ፓርት? ናኦል መያዝ ነበረበት። ማለት ናኦል መያዝ ነበረበት እና ደግሞ ቤዛ ቤዛ ደግሞ ስለፍቅር ከነገረች ፍቅርም ደግሞ ቤዛ ስለምታ ምታጋለጣት ያው እንግዲህ እነሱን እሽታው ግን ናኦል መያዝ ነበረበት። ተይዞ እስር ቤት መሄድ ነበረበት። በቃ ላደረገው ነገር መቀጣል ነበረበት። ግን ፖሊሶች እነ አዳይና ሊዱን አገኙ። በቃ እነሱ መጡ። ናኦል ደግሞ ያው እንግዲህ ምንም አይልም፣ ብቻ ድራማ ምንም አይልም፣ ብዙ ደስም አይልም እንትን አይልም ግን ይሁንም በፊት ነበር ድራማው ደስ የሚለው። አሁን ደግሞ ቀስ በቀስ መሃል ላይ እያበላሹ ምናምን ነገር ነው የመጣው። ዳይመንድና ኪንኮ ደግሞ አዳይና ሊዱ ከተመለሱ በኋላ ነው እንዲህ የትናት ያለችው ንገረን ምናምን ብሎ ገና የደበደቡት እሱን ገና ለእንትን የሚሉት ከረፈደ በኋላ እና አዳይና ሊዱ ከተመለሱ በኋላ መጨረሻ ላይ ተከታትሎት፣ መጀመሪያ ነበረ እንደዛ ማድረግ ያለባቸው፣ ግን ከረፈደ በኋላ አሉ። ቢሆንም ችግር የለም። ድራማው ይህንን ይመስል ነበረ። ብዙም አደለም የታየው። ያው ብዙ ምንም ምንም የተለየ ነገር የለም። ያው የተንኮል ፍቅርም ያው ነው። ደስ ያለንትና ደግሞ ተቀይረባታል። ሊዱ ፍቅር ተቀይራባታለች። አዳይ ደግሞ ያው እንግዲህ ታውቃላችሁ መልካምነቷን፣ ያው እንደዛ ነገር ዴቪድ በጣም ደስ ያለው ዴቪድ ደስ በማለቱ በጣም ነው ደስ ብሎኛል። እና ሊዱና አንተ አዳይም ቤት በመመለሳቸው በጣም ደስ ነው ያለኝ። እስቲ ቀጣይ ላይ ኒንጃ በምንድን ነው ያለቆ ያለቆ ያው ኪንጎና ዳይመንድ እና ኦሊን ተከታትሎታል። የሆነ ቤት አስገብቶት የደበደበ ምናምን ነው ያለቀው ያው ይሄንን ይመስል ነበረ። ድራማ ብዙም የታየ ነገር የለም። እስከ ቀጣይ ቪዲዮ እስከምንገናኝ ደና ቆዩ።